ብሎ ብሎ ቢብሎኛል ብሎ ተስፋ መቁረጥም ጭምር ስለሆነ በሃይማኖት ጉዳይ ላይ ጥርጣሬ አለ ማለት ነው። ከባድ ነው። ይሄን ነገር አስተካክዬ ወይም አስተካክል ወቅነሽ ከቤ ማስተካከል አለብሽ። እሺ፣ እኔ በህልሜ ያላይም ህልም አላይም። እንዲህ አሁንም ትጽፍ ያለሽ ይሄት፣ መምህር በህልሜ ከቤተሰቦቼ ግቢ ከሩቅ በጥቁር ፌስታል ተሸፍኖ ክንፍ አውጥቶ እየበረረ ሲገባ አየሁኝ። ምን ምንድን ነው እየበረረ የሚገባው? አየሁ። ከዛም አምስት ቀን ከአምስት ቀን በኋላ ብደውል ወንድሜ ወንድሜም አባቴም ታመዋል። ወንድሜ በአእምሮ በአእምሮ አያዝም ታስሯል። የገባው እባብ ነው ትላለች። እባብ ብለሽ ጽፈሻል። የመጀመሪያ የጻፍሽ መስሎች አልፈሸዋል እና በጥቁር ፌስታል ውስጥ ተሸፍኖ ግቢ ውስጥ ያየሹ፣ ክንፋ ወጥቶ ሲበር ያየሹ። እንግዲህ የሆነ የተወረወረ ነገር ይኖራል፣ መተት ወይ የሆነ ችግር ይኖራል፣ እናንተ ጋር የመጣባቸው ነገር ይኖራል። በክርስትና ስማቸው ጸሎት አርግላቸው። ይሄ ነው ወደ አእምሯቸው እንዲመለሱ። ከባድ ነው። በሕልሜ ያየሁት መምህር በጣም ይሄ ቅድም ነው። አቤት በጣም ኮፒ ፔስ ስለምትሉት አዲሱን መለየት እንኳን አልቻልኩም። ይወላችሁ ምን ታደረጋላችሁ መሰላችሁ? አየዋለሁ ምክንያቱም እኔ በቀደም ተከተል ነው እንዳለ እንደዚህ ኔክስት ኔክስት አስር ጊዜ ኮፒ ፔስት ኮፒ ስትሉት ወደ አዲሱን ለማየት ይቸገራለሁ። ግድ አስር ጊዜ ኮፒ ፔስት አትበሉት። እኔ እያንዳንዷን ህልም በሁለት ሰዓት ውስጥ በሶስት ሰዓት ውስጥ እያንዳንዷን ህልም አይቼ የገባኝን ያክል እነግራችኋለሁ አይሻልም? ምክንያቱም አንድ ሰው ሰላሳ ጊዜ ኮፒ ቤስት ካለ በጣም ነው የሚያጣብበው። በጣም ያስቸግራል ለማየትም ለመረዳትም ያስቸግራል። እና ባካችሁ እንደዛ አታርጉ። መሲ ስዊት የምትባል ደግሞ አቤት፣ ራስሽን ስዊት ያለሽ አደለ? አረ መምህር ፍታልኝ፣ በህልሜ ጓደኛዬ ጥቋቁር ሸክላ ጋን ድቅቅ አድርጋ ሰባብራ ድሃው ይኸው ማለት ነው። ይኸው ሰባበር ኩልሽ ትለኛለች። እሷም ጥቁር ልብስ ለብሳ ነበረ። ከእሷ ጋር ከተገናኘን ስምንት ዓመት ሆኖናል ይላል። እንግዲህ ጥቁር ጋን ጥቋቁር ሸክላ ጋኖቹን ድቅቅ አድርጋ ሰባብራ ይኸው ሰባበር ኩልሽ ትለኛለች፣ ግን ጋኑ የማን እንደሆነ አይታወቅም። አሁን የአንቺ ጋን ከሆነ የሰባበረችው ውሃ ጣጭሽን ወይም ደግሞ የትዳርሽን ጉዳይ የቤትሽን ጉዳይ አበለሻሸችብሽ ማለት ነው። ጋን መስበር የሚጠቅም ነገር መስበር ጥሩ አይደለም። በአጠቃላይ ሰባበርኩልሽ፣ የራሷም ከሆነ ሰባበርኩልሽ ማለት ጥሩ አይደለም። ለራሷም ለእሷም ከሆነ ማለት ነው። እንግዲህ ጋን የሚለውን ነገር ግልጽ አልሆነም። ሰብራው፣ ሰባበርኩልሽ ትለኛለች። እሷም ጥቁር ልብስ ለብሳ ነበረ ይላልና በአንቺ ላይ ያደረገችብሽ ነገር ካለ በትዳርሽ ላይ ችግር ውስጥ ገብታ ከሆነ አንቺን ለማጥቃት ወይ ነገር ለማርከብ ገብታ ከሆነ እንዳየሻት ጥቁር ለብሳ አዝናለች፣ ከባድ ችግር ውስጥ ገብታለች ማለት ነው። በሌላ በኩል ስናየው ደግሞ ምናልባት በአንቺ ጥፋት የእሷ አጋኖች የተሰባበሩት በእልህና በንዴት ከሆነ ንስሐ ልትገቢበት የሚገባ ጓደኛሽን አሳዝነሻታል የሚል ትርጉምም አለው። ከተለያያቸው ስምንት ዓመት ከሆነው ደግሞ የቆየ ታሪክ ነው። ንስሐ ልትገቢበት የሚገባ አንድ ጉዳይ አለ ማለት ነው። ወይ ደግሞ ያን የገባ መንፈስ፣ እግዲህ ስለ መንፈስ ብዙ አያወራም። ስለ ጥፋት ነው የሚያወራው፣ ስለ ይቅር መባባል ነው የሚያወራው እና ይህን አስቢበት። እሺ፣ የፍታ ወለተሰንበት መምህር፣ በህልሜ ከጓደኛ ጋራ ወደ ቤት ስንገባ ባለቤቴና የጓደኛዬ ባል አብሮ ነበሩ። እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣኝ። እናም አይሆንም እያለ ይጮሃል። ከዛም ለጓደኛ ልብሴን ስጭን እያልኳት በሩ ላይ ቆሜ ከዛም ከጓዳ ነው ከጓዳ የመጨረሻው ልጅ አለቀሰ የመጨረሻው ልጅ ልጄ አለቀሰ እና በጣም ደንግጭ የተነሳ ሁኝ ይላል። የእውነትን ያለቀሰው እዛ ጋር። እሺ፣ በህልም ጓደኛ ጋራ ወደ ቤት ስገባ ባለቤቴና የጓደኛ ባል አብረው ነበሩ እናም ባሏ ፈገግ ብሎ ኑ ግቡ ሲለን ባለቤቴ በጣም ተቆጣ ይላል። እና ምናልባት የቅናት መንፈስ ይኖርበት ይሆን? የቅናት መንፈስ ይኖርበት ይሆን? ይህን ቼክ አድርጊ። ባህሪው ልትረጅ ይገባል ማለትም ጭምር ሊሆን ይችላል። አንዳንድ ጊዜ የባልን ወይም የሚስትን ባህሪ ባለማወቅ ትዳር ይፈርሳል። በቃ ጸባዩን ችግር የለም እችለዋለሁ ብሎ አንድ ነገር ታግሶ ችሎ መቀመጥም አንድ ነገር ነው እና አመልን ጸባይን ባለማወቅ ጸብም ይመጣል። አንዳንድ ጊዜ ደግሞ ከመከራም ከችግር መዳንም አለ። አንድ ነገር አዝሎ ተሸክሞ መቀመጥም ጥሩ ነገር ነው። ቀስ ብሎ ሊገራው ይችላል፣ ሊያስተካክለው ይችላሉ ማሰብ በእናንተ ላይ ጉዳት የማያመጣ ከሆነ ያንን ሰው ባህሪ መሸከም ጥሩ ነው። ይህንን ከዚህ ፊት አስተምር ያለው አንድ መነኩሴ የሚሰርቅ መነኩሴ አብሮት የሚኖር ነበረ። ሲሰርቅ ዝም ይለው ነበረ። መጨረሻ ላይ ግን በዚህ መነኩሴ የተነሳ ጸጋ አግኝቷል ብዬ ነግርኳቸው ማለት ነው። እሺ ቤቲ ኃይሉ፣ በህልሜ ያየሁት መምህር፣ በጣም ቆርጦኝ ሆዴን ቆርጦኝ ድጋሚ ነው እኔ አዲስ ልብስ ለብሼ ጓደኛዬን እንደመንፈስ መንፈስ አድጓት መጥታ ኮሌታይን ይዛ ይህንን ይህ የአንቺ ልብስ አይደለም ስትለኝ፣ እናም እኔ በስላሴ ስም ብዬ ግንባሯን መታዋት እናም ወደቀች ይላል። እህተ ገብርኤል እንግዲህ አንቺም ሴትንሽ ማለት ነው። እህተ ገብርኤል የልብስ ጉዳይ ምንድነው? የስም ጉዳይ ነው። እኔ አዲስ ልብስ ለብሼ ጓደኜ እንደ መንፈስ እንደ መንፈስ ነው እንደ መንፈስ አርጓት መጥታ ኳሊቲን ይዛ ይሄ አንቺ ልብስ አይደለም ማለችኝ ይላል። አንቺ ጥሩ ስም ካለሽ ጥሩ ሕይወት ጥሩ ማንነት ጥሩ ክብር ካለሽ ያንን ጥሩ አዲስ ማንነትሽን አልወደደችውም ነበረ። የኔ ልብስ ነው ብላ ስትወስድብሽ፣ ስትታገልሽ ከዛ በኋላ አንቺ ደግሞ ስትገስጭን የሚያሳየው ነው ከእሷ የመጣ የቅንአት ወይም የቡዳ መንፈስ ነው፣ መተት አይደለም ግን፣ የቅንአት ወይም የቡዳ መንፈስ ነው እና ያንን መንፈስ መገሰጽ እንዳለብሽ ወይም ገሰጸሸዋል ተይዞልሻል ማለት ነው። በህልሜ ይላል ደግሞ አልማዝ የራያ ልጅ፣ በህልሜ ከሆታችን ምንድን ነው ውስጥ ከሆታችን፣ ይቅርታ ጻፉት በትክክል ከሆታችን፣ ከሆቴላችን ነው ወይስ ከጎታችን ነው? ከሆታችን ውስጥ ሁለት እባብ ተቀምጠው አየሁ። ከዛም ድመቱን አንዱ እባብ በጥርሱ በጥርሷ አንቃ ከቤት ስታወጣው አየሁ ይላል። እባብ ቤት ውስጥ ከገባና ድመት ደግሞ እባብን ሲይዝ ካያችሁ፣ አንድ ላይ መናፍስቶች እናንተ ቤት ውስጥ የገቡት ወይም ደግሞ አንቺ ጋ ወይም ደግሞ ባለሽበት ቦታ ላይ ያሉት ሰዎች በአንቺ የተነሳ እርስ በርስ የተለያየ አይነት ባህሪ ያላቸው፣ ለምሳሌ እባቡ የዛር መንፈስ ያለበት ሰው ነው። ድመት ደግሞ እንዳልኳችሁ ወዳጅ መስሎ ከእናንተ ገንዘብ ጥቅማ ጥቅም እየተቀበለ አብሮ እየበላ እየጠጣ ጥቅመኛ የሆነ ሆዳ የሆነ ሆዳዳር የሆነ ሰው ማለት ነውና ሁለቱ በአንቺ የተነሳ አንቺ ለማጥቃት የመጡትን ነው የሚያሳየው። እና ሁለት ጠላቶች እንዳሉ እነርሱ እርስ በርስ ተያይዘው እየተፋለሙ እየተጣሉ እንደሆነ። ለምሳሌ የዛሬ ዓመት የዛሬ ሁለት ዓመት ሁለት የተለያየ ባህሪ ያላቸው መናፍስቶች እኔ ውስጥ ገብተው ነበረ። ያኔ ሳስወጣቸው አይታቸዋል፣ እዛ መልአከ መንክራት ጋር ሁለቱም የተለያየ አይነት ባህሪ ነው ያላቸው ከተለያየ አይነት ሰዎች የሚመጡት እና ሁለቱም ሰዎች ሲደባደቡ አየሁኝ። ለምንድን ነው ሰዎች ሲጣሉ ያየሁት አልኩኝ። ለካ ከሁለቱም ሰዎች እኔ ጋር መጥቷል። እኔ ነኝ ቀደም የሚወጣው፣ አትወጣም አንተ ከጮኸክና ከወጣ እኔ እጋለጣለሁ፣ ለካ እየተባባሉ ነው። እና ድመቷ እባቡን አንቃ ካስወጣችው፣ ይሄ አስመሳይ የሆነ የቡዳ መንፈስ እንደ ጓደኛ የቀረበን ሰው የዛሩን መንፈስ ራሱ እንዳያጋልጥ እየተከላከለ ነው ማለት ነው። ለምን ይሄ ከተጋለጠ፣ ይሄ መጋለጡ አይቀርም አንድ መንፈስ ከጮኩ ሁሉንም የሚያጋልጣቸው። ስለዚህ ምንድን ነበር ውስጤ ሲሰማኝ የነበረው? ሁለቱ ሰዎች ሲደባደቡ አየኋቸው። ከዛ እኔን ቀድሜ የማልፈው ሲለው፣ አታልፍም፣ አንተ ማትሄድም፣ እኔም አልወጣም። አታልፍም ይለዋል። መንገዴ ነው እኔ መሄድ ይፈልጋለሁ ይላል። እነዛው ሰዎች፣ በህልሜ ያያቸው ሰዎች በእውን በትክክል ከእነሱ ወደ እኔ የመጣ መንፈስ ነበረ ማለት ነው። እና እንደዛ ነው ፍቺው። ኔት እንደዛ ነው። ለፍቅረኛ ገብ ምንድን ነው? በጣም ብዙ ኮፒ ፔስት አለ። አንድ አይነት ነው። እየሩስ የማርያም ልጅ የምትባል መምህር እኔ ፍቅረኛና እኔ አንድ ቀን አዳር እልማየን እኔ እየዘመርኩኝ ይመስለኛል እሱ መጽሐፍ ቅዱስ ይዘሽ ቤተክርስቲያን ውስጥ አየሁሽ አለኝ። እኔም እየዘመርኩኝ እሱም እሱም ያለ ይመስለኛል ምንድን ነው ይላል። ሁለት ነገር ነው ያየሽ አየሁሽ አለኝ ስት እሱም መጽሐፍ ቅዱስ ይዘሽ ቤተክርስቲያን አየሁሽ ብሎሻል በህልም ነው ወይስ በውጭ በእውን ነው? ጥሩ ነገር ነው። በእርግጥ ያየሽው እየዘመርሽ ከሆነ እየዘመርሽ ነው፣ ጥሩ ነው። መጽሐፍ ቅዱስ ይዘሽ ካየ ደግሞ ልትማሪ፣ ልታውቂው፣ ልትማሪ የሚገባ አንድ ጉዳይ አለ ማለት ነው። አንድ የሆነ መሰረታዊ የሆነ ጉዳይ አለ ማለት ነው። ግን ጥሩ ህልም ነው። እሺ መምህር ይላል የሆነ ሰብተሜን አንብቤዋለሁ። ቅድም የባክህን ኮፒ ፔስት አታርጎ እንድሜ የባካችሁን መቅዲ መቅዲ ነኝ የዋኋ ራስችን የዋህት ያለሽ ብልጦ። እሺ መምህር፣ በህልሜ እኔና ቤተሰቦቼ ሁላችንም በአንድ ቤት ውስጥ ተኝተን ኃይለኛ ዝናብና መብረቅ ያለበት ንፋስ ዝናብ ሲዘንብ ቤቱ ሲንቀጠቀጥ ከዛም የአያቴ ግቢ አለና እሱም ቤት ላይ ሁለቱም መብረቁ ሁለትዮውም ነው መብረቁም ሲያርፍበት እና ወደ ውስጥ ሲሰምጥ እና አባቴ ራቁቱን ተነስቶ ሲሄድ ሲል ተው አንተም ይመታሃል ብዬ ልብስ ስሰጠው አየሁኝ ይላል። በጣም ጥሩ ነው። አባትሽን መከላከልሽ ጥሩ ነው። የቤተሰብ የዛር መንፈስ አባትሽን በአባትሽ ምክንያትም ይሁን በቤተሰብ ምክንያት ብቻ ቤተሰብ ውስጥ ያለው የዛር መንፈስ ቤቱን ሊጎዳ አልቻለም። ቤተሰባችሁን ሊጎዳ አልቻለም። ከውጭ ሆኖ እየተፋለመ ነው። ቤት ማለት ልቦና ነው። ሙሉ ቤተሰብ ምትጸልዩ ከሆነ ጥሩ ሰየው። ካልሆነ ግን አንቺ ለብዙ ሙሉ ቤተሰቦችሽ ጸሎት መጸለይም ሆነ መዳን ምክንያት ሆነሻል፣ ወይም ምክንያት እንደምትሆኝ ማሳያም ጭምር ነው እና መብረቁ ምኑ ምኑ ውጭ ከሆነ ሲሰምጥ ያየሽው ቤት ሌላ ቤት ከሆነ እናንተ ምንም ካልተነካችሁ ጥሩ ነው። እናንተን የሚጠብቅ እግዚአብሔር በአንቺ ጸሎት ምክንያት እየሰማ ነው ማለት ነው እና የዋሃ መቅዲ ይሄ ነው ግን እንደዚህ አራዳ ስትኝ ደስ ይል ራሴ የዋህ ነኝ እኮ ስል አስቡት። እንግዲህ ቤቲ አይሉ ይህን ቅድም አንብቢዋለሁ። ስማችሁ እንጠራ ነው የምደጋግሙት ኮፒ ፔስት የምታደረጉት ስጢፎ ይላል። ስጢፎ ደግሞ እኔ የሁለት ዓመት ልጅ አለኝ። በተለይ በተለያየ ጊዜ ቢያንስ ወደ አምስት ጊዜ እየጠፋብኝ አያለሁኝ። ታዲያ አንድም ጊዜ አግኝቼው አላቅም። አሁን በቅርብ ደግሞ ውሃ ወሰደብኝ። ራሴን ነው የምጠላው። ከህልሙ በኋላ ለሳምንታት ያህል ያየሁትን አረሳም ይላል። እውነት እስጢፋው አሁን አንተ ወንዱ ከሆንክ ማና ጊዜ ያው አባት ከሆንክ የምጽፈው ልጅህን ጥሩ አድርገህ አሳድግ። ለወደፊቱ አሁን ባለው አይነት አስተዳደግ አሁን በያስኮ አይነት አስተዳደግ ከሆነ ልታጣው ትችላለህ ማለት ነው። ምናልባት ያልገባ ያልተረዳኸው ነገር ካለ ልጅህን ቸካለ ለምሳሌ የሱፐር ማርኬት ምግብ ማብላት፣ አይምሮው እንዲበስል ወይም ደግሞ አስተዋይ እንዲሆን ተብሎ የአሳ ዘይት ማጠጣት፣ ሞርቶዴላ ማብላት፣ ፓስቸለስ ሊሆን ምግቦችን ማብላት በራሱ ልጁን አይምሮን መጥፎ ነገር እንዲሆንበት ያደርገዋል ስጋውን ጥሩ ባልሆነ ኬሚካላይዝድ በሆነ ምንነቱ በማይታወቅ ቄለር በሚያስፈልገው መልኩ ግን ባልተፈቀደ ምግብ አይነት ጋር እያሳደከው ከሆነ፣ ሌላው ለወደፊቱ አሁን ዛሬ ቴሌቪዥን ላይ በምትከፍትለት የልጆች መጫወቻ ፕሮግራሞች ምናምን በዚሁ መልኩ ካደገ አታገኘውም፣ ታጠዋለህ ማለት ነው። ፈልገህ ስታጠው ደግሞ ያየኸው አሁን ባለው አያያዝህ አጠገብ ሆነ አታገኘውም። ካደገ በኋላ አሁን አንዳንድ ጎረምሶች ቤተሰቦቻቸውን የማይሰሙ አሉ። አባዬ የእኔ ልጅ እንደዚህ ሲባል ነው ይላል፣ በፍጹም አልሰማም ይላል። በፍጹም እድሜው ትንሽ ከአንድ ከ17 ዓመት ከ18 ዓመት በላይ አዳምን ከ16 ዓመት በላይ ከፍ ካለ በአስቸጋሪ ነው አይሰማም። እና እያለ ልጃችሁ የእናንተ አይደለም። ትምህርት ቤት ይወስድባቸዋል፣ ቴሌቪዥን ይወስድባቸዋል፣ ሞባይል ይወስድባቸዋል። አይምሮ ከተወሰደ ኮ ልጃችሁ የለም። በስጋ ዝም ብላችሁ ያንንም ይሄንንም እያበላችሁ ጥሩ ጥሩ ልብስ እያለበሳችሁ አሳድጋችሁ መነጠቅ ማለት ነው። እና ውሃ ሲወስድብህ ካየህ ደግሞ ውሃ ጊዜው ዘመኑ ነው። ስለዚህ ተጠንቀቅ። አሁን ያለንበት ዓለም ነው፣ ይህን ይመስላል። ይቻለም ይቻለም ይቻለም የምትባል ዩትዩብ መምህር እንዴት ነህ? እግዚአብሔር ይመስገን። ትላንት ነው ያየሁት። ከአጠገቤ ሰው አለ፣ ማን እንደሆነ ዛሬ አላይም ዞሬ ነው። ኦኬ ዞሬ አላይም። ሴት እንደሆነች ይታወቀኛል። አብረን እየሄድን የጴንጤ ቸርጅ ይመስለኛል። እሷ ስትገባ እኔ አልገባም ብዬ ተመለስኩና ጅብ አላሳልፍ እያለ አባርሬው አለፍኩ። ከኔ ጋ የነበረችው ግን በጣም አስጨነቃት ይላል። ማናት እሷ? ገባች ከኔ ጋ የነበረችው ማለት ይ ከጎንሽ ሆነ ያየሻት ከአጠገቤ ሆነች። ሴት እንደሆነች ይታወቀኛል። አብረን እየሄድን ጴንጤ እንደሆነች ይመስለኛል። እሷ ስትገባ አ ከገባች በኋላ ነው እንደገና ያስጨነቃት የሚለሆን አልገለጽሽልኝም። ግልጽ አድርጊልኝ እባክሽ። ሄድ ግን ባለው ሁኔታ ይቻለው የወንዲሁን የሴት እርግጠኛ አለው በሴት ፆታ ላውራሽ እና የመናፍቅ አዳራሽ ድረስ ሄደሽ ስትመለሽ አልፈልግም ስትመለሽ ጅብ አታልፊም ግቢ ብሎ እያስጨነቀ ለምሳሌ ወደዚህ ከሆነ ልትገቢ የነበረው ስትመለሽ ጅብ ካጋጠመሽ፣ ደና እየሄድሽ እያለ ለመንፈሱ ተመችተሽ ነበረ ማለት። ደና ስል መንፈሱ ወጥመድ ውስጥ ሊከትሽ የመናፍቅ መዝሙር የምታዳምጪ ከነበረ የተለያዩ መናፍቃን ያሉበት አካባቢ ላይ ምትው ከሆነና ነገሩን ቀለል አርገሹ አብሮ መብላት አብሮ መጠጣት ኢትዮጵያዊነት በሚለው ሰበብ ውስጥ ዝም ብሎ ይሄ በሃይማኖት ላይ የላላ ማንነት ካለሽ የመናፍቅ መንፈስ እያባበለ ሊወስድሽ ነበረ። እሱም የቡዳው መንፈስ ነው። በጅብ የተገለጠው የቡዳው መንፈስ ነው። ልትመለሽ ስ ያልፈልግ ብለሽ ልትመለሽ ስ ደግሞ ጅቡ ሲደነቀርብሽ፣ ዞር በብለሽ ካባረርሹና ከተባረረልሽ ጥሩ የሆነ አቋም መያዝ እንደሚገባሽ እና ጥሩ የሆነ አቋም እንዳለሽ ማሳያ ነው። ያንን ነገር ማጠንከር እንዳለብሽ መሰረታዊ የሆነ ነገር ውስጥሽ አለ ማለት ነው። ወይ የድንግል ማርያም ፍቅር፣ ወይ የቤተክርስቲያን ፍቅር፣ ወይ ደግሞ ለእምነትሽ ያለሽ ሀሳብ የሆነ ሰዓት ላይ ድንግጥ ብለሽ የምትባንኝበት ሁኔታ አለ እና ከጅቡ እንደምታመልጭ ነው የሚያሳየው። ያችኛዋ ግን ተነጠቀች እና እንደ ጓደኛ የተገለጸችው ማንም እንደሆነች ባላቅም፣ ግን የመናፍቅ መንፈስ ውስጥሽ ወደ መናፍቅ መንፈስ ቢወስድሽ የነበረ አንድ የሆነ መንፈስ እንዳለ ነው የሚያሳየው። ተርፈሻል፣ እግዚአብሔር አትርፎሻል። መምህር በሕልሜ እጮኛዬ አልፈልግሽ መሄድ ድጋሚ ነው በጣም ብዙ ነው። እስቲ ቆይ ወደ መጨረሻ አካባቢ ሊሄድ ልውል። ሰገድ ሬታ ምትባል መምህር፣ ትላንት በሕልሜ በድንገት ሁለት የተለያየ ወዳጆቻችን እኛ ቤት መጥተው ሲያድሩ የቤታችን የውሃ ቱቦ ተሰብሮ በውሃ ተጥለቀለቀ። ቤታችሁ ነው። ስለዚህ የእነዚህ ሰዎች እናንተ ቤት መምጣት እና የውሃው ቱቦ መሰበር የራሱ የቻለ ትልቅ ትርጉም አለው። ለምሳሌ እንግዶቹ ወደ እናንተ ቤት መምጣታቸው ከእነዚህ ሰዎች ወደ እናንተ ቤት የመጣ እንዲሆነ እንግዳ የሆነ ሀሳብ አለ ወይ እንግዳ የሆነ መንፈስ አለ። የውሃ ቱቦ መሰበር ማለት በእናንተ ቤተሰብ ውስጥ የምትበሉብት፣ የምትጠጡት፣ ኑሯችሁ፣ ህይወታችሁ በሙሉ የሆነ ድንገት ከንቱ ሆኖ እንዲፈስ፣ ወይ ሐሜት ወሬ ሊሆን ይችላል፣ ወይ አላስፈላጊ ነገር ሊሆን ይችላል። ወዳጆቻችሁ በሚመጡበት ሰዓት በግብዣ በድግስ በጭፈራ በምናም ሰበብ ይመጣል እና መንፈስ ይገባል። የተለያዩ ሰዎች መንፈስ። ለዚህ ነው በር ሲከፈት የሚካሄድን ስልፊን ለፊት አድርጉ እና ስትገቡ ከእናንተ ጋር አብሮ ተከትሎ የመጣው መንፈስ ወደኋላ ይሻሻል ብዬ የምናገረው። የሰዎች መንፈስ ይመጣል። የዛር መንፈስ ያለባቸው በቤታቸው ባዕድ አምልኮ የሚያመልኩ የሚካድሙ ምናምን ሰዎች እኛ ቤት ሊመጡ ይችላሉ። አብሯቸው ተከትሎ መንፈስ ይመጣል እና ችግር ፈጥሮ ነው የሚመለሰው እና ያን ነው በሕልም ያየኸው ልል። ሰገደ ወንድሜ እሺ፣ እናቴ ይላል የማርያም ልጅ የሚባል እናቴ እና እኔ እህቴ ይዛን ከአንድ ሱቅ ወደ ሌላ ሱቅ ይዛን ትዞራለች። ምን እንደፈለገች አላውቅም። ከዛ የሆነ የስልክ መሸጫ ሱቅ እዛ ገባን እና ባለ ሱቅ የልጅነት ባለ ሱቅ የልጅነት ፍቅረኛዬ ነው። ኦኬ። ከዛም ከልጅነት ፍቅረኛዬ ተያይዘን ሄድን፣ ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ፣ ከዛም ከሌላኛው ጣቴ አደረኩት ይላል ሴት ነሽ ብዬ ገምታለሁ። የማርያም ልጅ ይላል በወንድ ጾታ ስለወረሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም በህልም ማየት አንደኛ፣ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም፣ ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውች ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ሊሆን ይችላል እናትሽን ሲዞሩ ያየሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም። ነው ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት የጣት ቀለበቱ ላይ። ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ